በሰማ ወወል መንፈስ ቅዱስ አህዱ አምላክ አሜን። ከሁሉ አስቀድመን የአንዴት ቅዱስ ቤተክርስቲያን ልጆች ሆንኛ የክርስቶስ ወገኖች ነገርን ከማብዛት በማሳነስ ነገርን ከማስረዘም በማሳተር ክቡርና ልዑል ትሩፋቱን ፍጹም ገድሉን ብዙ የሆነ ምስራቃዊ የክብር ኮከብ አርያማዊ የጽድቅ ፀሐይ የኦርቶዶክሳዊ ሃይማኖት አምድ የመንፈሳዊ ምግባር ማደሪያ የሆነ የአባታችን ሐራ ድንግልን ገድሉንና ትሩፋቱን የጽቁኑም ስራ እንጽብ ዘንድ ሕይወትን ሰጪ በሆነ በሕያው እግዚአብሔር ገዳማዊንም በሚጎበኝ ዓለማዊንም ሰው በደል በመለኮታዊ ስልጣኑ የሚያስተሰሪ በአምላክ በቃድ ለመጀመር ተግተን ተመኘን። ለሁላችንም የጥምቀት ልጆች ከኦሪታዊው ከሙሴና ከወንጌላዊ ከዮሐንስ ጋር አሸናፊ እግዚአብሔርን በቀናች ሃይማኖትና በመልካም ምግባር ካገለገሉት ከጻድቃንና ከመነኮሳትም ጋር ሰማያዊ ነፍስ ደስታ ድልን ያድለን ለዘላለሙ፣ አሜን። አቡነ ሐራ ድንግል አስቀድመን የጠራነው የዚህ ጻድቅ አባቱና እናቱ በላጉና ምድር ይኖሩ ነበር። እርሷም ከደራ ምድር አንድ ክፍል ናት። አባቱም ዮሐንስ የሚባል የሬማ ቄስ ነበር። እናቱም ሁለተ ጊዮርጊስ ትባል ነበር። ሁለቱም በወገን ከከበሩ ቤተሰቦች ነበሩ። እነርሱም ጻድቃንና ደጋቢ ሰዎች እግዚአብሔርን የሚፈሩ ነበሩ። ከገባትም ስራ ሙሉ የራቁ ነበሩ። በበጎ ምግባር ሙሉ የጸኑ ነበሩ። ሦስት ወንዶች ልጆች ነበሯቸው። ከእነርሱም አንዱ የዓለም መብራት የኢትዮጵያ ብርሃን ሐራ ድንግል ነበር። ይህንም ገለኛ ልጃቸውን ከመውለዳቸው አስቀድሞ ገንዘባቸውን ለሎዎችና ለጦማዳሪዎች ለባልቴቶችና ለሙት ልጆች ለካህናትና ለምእመናን ለሕዝበ ክርስቲያን ሁሉ ይሰጡ ነበር። ይህንን የሚያደርጉ ነበር። ስጡ ይሰጣቸዋል። ዳግመኛም ሌላው ይስጥ የሚለውን ወንጌል ቃል እና ሌላውን መጽሐፍ ካለ ስጥ ከሌለህም ዘን የሚለውን ቃል አስበው ነው። በዚህ ነገር ላይ እንዲህ እያሉ ይጸልዩ ነበር አንተን ደስ የሚያሰኝ ፈቃድንም ሁሉ የሚያደርግ በደግነቱም ለፍጥረትም ሁሉ የሚጠቅም ሰሎሞን እንዳለ ብሌ ልጅ አባቱን ደስ ያሰኛል፣ ሰነብ ልጅ ግን እናቱን ያሳዝናል ብሎ እንደተናገረ የእኛንም ልብ ደስ የሚያሰኝ ጠቃሚ ልጅ ስጠን። ጸሎትም እንደሚጠቅም ለቅዱሳት መጽሐፍት ምሳሌ አግኝተው ይህን ሁሉ ጸሎት ጸለዩ። ሀና በአንደኛ መጽሐፈ ነገሥት እንደሚጸልይ የጸሎትን መልስ ይሰጠዋል፣ የጻድቃኑን ዕድሜ ያረዝማል ብላለኝ። ቅዱስ ዳዊትም በመዝሙር ስልሳ ስድስት መንገድ ለእግዚአብሔር ግለጥ በእርሱ ታመን እርሱም ያደርግልሃል ብሏል። ከዚህም በኋላ እግዚአብሔር ጸሎታቸውንና ልመናቸውን እንደ ጣፋጭ ዕጣንና እንደ ንጹህ መስዋዕት በተቀበላቸው ጊዜ በዛች ዕለት በጋብቻ ሥርዓት ተገናኙ። ሁለቱም በንጽህና የታሰሩ ነበሩና፣ ዝሙትን፣ ኃጢአትን የማያውቁም ነበርና ነገር ግን ወንድ ሁሉ በሚስቱ ጸንቶ ይኖር፣ ሚስትም በባሏ ጸንታ ትኖር በሚለው የመጽሐፍ ስርዓት እርስ በእርሳቸው የተጠባበቁ ነበር። በዛችን በተገናኙባት ዕለት ወደተ ጊዮርጊስ መልካም ስራው እንደ ፀሐይ አወጣት የሚያበራ የኢትዮጵያ ብርሃን ሐራ ድንግልን ጸነሰችው። ከጸነሰችውም በኋላ በዘጠኝ ወር ከአምስት ቀን በንጉሱ አጽናፍ ሰገድ ዘመን ወለደችው። እርሱንም በወለደ ጊዜ እጅግ ደስ አላት። አባቱና ዘመዶቹም እጅግ ደስ አላቸው። አሴትንም አደረጉ። አጣንን በእግዚአብሔር ዘንድ በጸሎት የሚያስምራቸውና ዳዊት በመቶ አስራ አንደኛው መዝሙሩ መልካም ዛፍ መልካም ፍሬ ያፈራል፣ ክፉ ዛፍ ግን ክፉ ፍሬን ያፈራል፣ ዛፍ ከፍሬው ይታወቃልና ብሎ እንደተናገረ ወላጆቹን በምእመናን ሁሉ አንደበት የሚያመሰግናቸው የተባረከ ልጅ ተወልዶላቸዋልና። በአርባኛው ቀንም ይህን ልጃቸውን ሐዋርያት በኢየሩሳሌም አንዱ ነው እንዳዘዙት ሥርዓት ወደ ቤተ ክርስቲያን ወሰዱት። ያን ጊዜም በጥምቀት ጸጋ የወለደው ስሙን ሐራ ድንግል ብሎ ሰየመው። ከዛም በኋላ አባቱና እናቱ ተቀብለው ወደ ቤታቸው ወሰዱት፣ በሕግና በሥርዓትም አሳደጉት። የሰሎሞንን ቃል አውቀው ቅዱሳት መጻሕፍት ብሉይ እስከ አዲስ ዳዊትን መዝሙር ለሚያስተምር መምህር ሰጡት። ያ ሕፃን ቅዱሳት መጻሕፍትን የሚሉትን አውቆ ስለ አስተዋለ እስኪ አድግና ዕቅመ አዳም እስኪ ደርስ ድረስ ለትምህርት የተጋ ሆነ። በመምህሩ ፈቃድ የድቁና ሹመት ከጳጳሱ ይቀበል ዘንድ በዛ ወራት ሄደ። የድቁና ሹመትን ተቀብሎ ደስታና በሐሴት በሰላምና በሕይወት ወደ መንደሩ ተመልሶ ገባ። የጥበባት ባል እና የቋንቋ ባለቤት ሐዋርያው ቅዱስ ጳውሎስም የትምህርት ምንጭ ለሆነው ለደቀ መዝሙሩ ለጢሞቴዎስ በላከው መልእክቱ ዲያቆናት ንጹሕ የሆኑ ለጸሎትም የተጉና የነቁ የሆኑ ብሎ እንደተናገረ በንጽህናና በቅድስና በጸሎትና በጭምተኝነት በፍቅርና በትሕትና እግዚአብሔርን ያገለግለው ጀመር። አባታችን ሐራ ድንግልን በእነዚህ የብሉይና የአዲስ መጽሐፍት ቃላት ጸንቶ ሲኖር ክቡር ዳዊት በ88ኛው መዝሙር ሞትን ሳያይ በሕይወት የሚኖር ማን ነው? ዳግመኛም በመቶ አርባ ሶስተኛው መዝሙር ሰው ከንቱን ይመስላል ዘመኑም እንደ ጥላ ያልፋል ብሎ እንደተናገረ በአቤልና በሴት ከተጀመረው ከዚህ ሞት የሚድን ስለሌለ አባቱና እናቱ ከዚህ ዓለም ከማረፉ ወደ ዘላለም ሕይወትም ሄዱ። አባታችን ሐራ ድንግልም በወላጆቹ ሞት የመረረ ልቅሶን አለቀሰ፣ አዘነም። አባታችን ሐራ ድንግልም ከአባቱና ከእናቱ ሞት በኋላ ሬማ በምትባለት ሴት እየተመላለሰ በቤታቸው ውስጥ ለጥቂት ወራት ተቀመጠ። ከሬማም ወደ ዘጌ ይሄድ ነበር። ከዘጌም ወደዛው ወደ ሬማ ይመለስ ነበር። እንደዚህ ዓለም ሰዎችም ሚስት ሊያገባ አልወደደም። ነገር ግን በድንግልና ኖረ። ልብሰ መንኩስናንም ሳይለብስ አርባ ቦቶ ነው። ከዚህም በኋላ በጽኑ ደዌ ታመመ። የነዳን በሽታም ያዘው። ከደዌው ጽናትም የተነሳም በሥጋውና በነፍሱ ከእግዚአብሔር ፈውስን ያገኝ ዘንድ ልብሰ ምንኩስናን ለመልበስ ወደደ። መዓዛ ድንግል የተባለውን የሬማ መምህር ልብሰ ምንኩስናን ይሰጠው ዘንድ ለምኖ ነገረው። እርሱም ልብሰ ምንኩስናን አለበሰው። ለወጣንያን፣ ለማዕከላውያንና ለፍጹማን መንኮሳትም የሚገባቸውን የምንኩስና ነግሉ ሰጠው። ከዚህም በኋላ እግዚአብሔርን ከሞት ስላዳነው ከደዌው ተፈወሰ። ከዚህም በኋላ ክርስትና ማድረግን ከዛ ባባስ ከተቀበለ በኋላ በዚሁ ደስ እያለውና እና ሴት እያደረገ ከመንገዱ ተመልሶ ወደ ቤቱ ገባ። እግዚአብሔር እርሱ የተመኘውንና የፈለገውን አድርጎለታልና በዚህ ሁኔታ እያለ ወደ ዓለም መመለስ አልፈለገም። ተመልሶ ከዘመኖቹና ጋር ሰዎች ተሰውሮ ወደ ሸዋ ሄድ ወደደ። ወደ አሰበበት ለመድረስ በመንገድ ላይ ሲሄድ ዘመኖቹ ወደ ሀገራቸው ሲመለሱ ያገኙትና ከእነርሱም አንዱ የወንድሙ ልጅ እና የልቦ ወዳጅ ስለነበረ ሁሉንም ያነሳሳቸው አርከመሪያው ይባላል። እነርሱም ግራሪያ በተባለ አገር ያዙትና ወደ ትሄዳለህ አሉት። እባክህ ወደ አገር ተመለስ፣ ለአገርና እና ለዘመዶችህ የሚቀርበ ገዳም እንፈልግልሃለን። አንተም እንዳዘዝከ እናደርጋለን እንጂ ከፈቃድህ አንወጣም። አንተ አባታችን ጸድቀን እኛንን በጸድቅህ እንድታጸድቅን ትሉ ከማያንቀላፋ እሳቱም ከማይጠፋ ከገሃነመ እሳት እንድታድነን እንወዳለንና እንደማንሸነግልህን በአምላካችን በሕያው እግዚአብሔር ስም እንምልልሃለን። ይህንን ቃላቸውን ከሰማ በኋላ እሻላቸው። እነርሱም ሰባት ምሳሮች ይዘው ከቁስቋም ጀምረው ገዳም እስካደረገው ድረስ መንገዱን ይጠርጉ፣ ዛፎችም ይቆርጡ ጀመር። ወደ ገዳሙ በደረሱ ጊዜ ማረፊያ ይችናት ወደ ካሜም ጊዜ የማርፍባት ትንሽ ቤት ስሩልኝ እንጂ ከዚህ ወደ ሌላ አትሄዱ። እስከ ሞት የድረስን በእርሷ እንድኖር እግዚአብሔር አዞኛልና የሥጋዬን በድን እስከ ሞት አንድን ሳይ ድረስ በውስጧ ይኖራል አላቸው። በዛችም ቀን እንጨቱን ቆርጠው መሬቱን ቆፍረው አጠራጠሩለት። እርሶንም በገዳሙ ትተውት ወደ ቤታቸው ሄዱ። አባታችን ሐራ ድንግልን በተራበ ጊዜ እንጀራ አይበላም ነበር። ትጌት ምስል አተርና ደንጓሬ ይበላ ነበር እንጂ፣ በትንሽ ጽዋ መክደኛ ጽዋ ሰፍሮ በትንሽ ድስት ይቀቅለው ነበር። ያም በጽዋው መክደኛ ሰባት መስፈሪያ ነበር። በሶስት ቀን አንድ ቀን ይመገበው ነበር። ከምድርም ፍራፍሬም በበላ ጊዜ ይሸ የሚባል ፍሬ ይመገብ ነበር። ከምናኔም በኋላ ግን ከውሃ በቀር ሌሎች መጠጦችም አድጣም። ያን ጊዜም ብዙዎች አራዊት፣ እንስሶች፣ ነብሮች፣ ዝሆኖች፣ ተኩላዎችና ጅቦች የዱር እንስሳዎችም ያስፈራሩ ዘንድ ወደ እርሱ መጡ። እርሱ ግን እግዚአብሔር ከእርሱ ጋር ስለነበረ ከፊቱ እንዲሸሹ አስፈራርቶ አስደነገጣቸው እንጂ አልፈራቸውም። ይህን ነገር ከሆነ በኋላ የቅል አይነት ተክልና ወይን፣ ሎሚና ኮክ ተከለ። እነዚህንም ተክሎች ከሩቅ ወንዝ ውሃ በእጁ ቀድቶ በትከሻው ተሸክሞ ያጠጣቸው ነበር። መንገዱንም ሩቅ ስለነበር አባታችን ሐራ ድንግል እንዲህ ብሎ ጸለየ። ከእናቴ ማዕፀን ያወጣኸኝ እስከዚች ሰዓት ያደረስከኝ ፈጣሪ እግዚአብሔር ሆይ እስራኤል ከግብፅ ወጡ ጊዜ ሙሴ ካለት ውሃን እንዳወጣ ከዚህ ምድር ውሃን አወጣ ዘንድ ጸሎቴና ልመናኝ ስማኝ። ይህም ብሎ በሁለት ረድፎች ምድሩን ቆፈረ፣ በመስቀልም ምልክት ባረካቸው። ወዲያውኑ ከሁለቱም ረድፎች ውሃዎች ፈሰሱ። በፈለቁት ውሃዎችም በየጊዜው እንዲያፈሩና እንዳፈሩ ሊያዩት ወደ እርሱ ለሚመጡት ሰዎች ምግብ እንዲሆኑ እነዚህን ተክሎች አጠጣቸው። ለሚለምኑትም ድሆች ቅጠሉ ፍሬ ያፈራውን አይነት በገበያ አሽቶ ምጽዋትን ይሰጣቸው ነበር። በዛም ጊዜ በጎ ነገር ጠላት ሰይጣን በሴት አምሳል ባህር በወርቅ በብረቡ ቁጥቻዎችና በቀለበቶች አጌጦ መጣና እንዲህ አለው ለምን ብቻ ሁለት ሆኖ መኖር ሰዎች ልማዳቸው ነው እና ከኔ ጋር ብትኖር አይሻልም። አባታችንም ተቆጣ፣ የእግዚአብሔርን ቃል በሚጸልይበት በጠበቃ የነበረውን ውሃ በሰይጣኑ ላይ ረጨበት። ሰይጣንም ደንግጦ ሸሸ፣ በባህርም ሰጠመ። አባታችንም እስኪሰማ ድረስ ባህሩን አወቀው። አባታችንን ለማሳት ሰባት ጊዜ መጣ፣ ነገር ግን በእግዚአብሔር ኃይል ድል ተደረገ። አንድ ቀን አንዲት ሚዳቆ ነብር እያባረራት መታች። ወደ አባታችን ሐራ ድንግል ቤትም ገብታ በእርሱ ተማጽና ከብሩ በታች ተጋደመች። አባታችንን ወደ ፈጣሪው ወደ እግዚአብሔር እየጸለየና እየለመነ ተቀምጦ ነበር። ያችን ሚዳቆ የሚያባረራት ነብርን መታ፣ አባታችን ወዳለበት ደርሶ ወደ እጁ ቆመ። አባታችንን ባየው ጊዜ ጊዜው ቀን ስለነበረ ፈርቶ ወደ ውስጥ አልገባም። ያም ነብር ተቆጥቶ በዛው ቦታ ተፍገመገመ። አባታችን ነብሩን ገድለህ ትበላት ዘንድ እግዚአብሔር አልሰጠህም አሉት። ነብሩም ይህን ነገር ከአባታችን ቃል ሰምቶ ሳይገላት ሄደ። በዛች ሌሊት በእርሱ ዘንድ አደረች። በማግስቱም ከቤቱ ወጣ። በደጅ ስትመላለስ አባታችን ባያት ጊዜ እንዲህ ብሎ አሰናበታት። ከቦታ ሻባሮ ያሳደደሽ ወደ እኔም ያደረሰች ያ ነብር ትናንት ስለሄደ ወደ ቦታሽ ሂጂ። ይህንም ሰምታ ወደ ቦታዋ ተመለሰች። አባታችንም ሁለት ደቅ መዝሙሮች ነበሩ። ወንዱ እሱን ያዘዘውን የሚፈጽም ነበር። ሁለተኛዋም አመተ እግዚ አለምን ንቃ ወደ ገዳም የገባች ነበረች። እርሷም ከአባታችን ቤት ትንሽ በሚርቀው ቤት ተቀምጣ ከምናኔዋ ጀምሮ በሞት እስከተለየች ድረስ ረዳትና አገልጋይ የሆና ራሷን ለአባታችን ሰጠች። እርሷም በስጋ ዝምድና ከሚቀርቡት አንዷ ነበረች። እርሷም በአገልግሎቷና በታዛዥነቷ እንደዚህ ይሁን የሚለውን ፈቃዱን በመፈጸም እጅግ ደስ አሰኘችው። በምግባሯ ደግ፣ በነገሯም ሁነተኛ፣ በልቡኗም ብልህ ነበረች። ከዚህም በኋላ የአንዲት ታላቅ ሴት አሽከሮች ወደ አባታችን መጡ። ሊጣሉትም ወደ ቤቱ ገቡ። አንተ ከንጉሶ ፈቃድ ወተ በአመፅ የምትኖር የንጉስ ከዳተኛ አይደለም? ምን እያሉ ፈጽመው ሰደቡት። ከገቡበትም ወጥተው የአባታችን ወይን ዘለላንም ምንም ሳያስቀሩ ቆርጠው ወሰዱ። አባታችንም ምንም አልተናገራቸውም። የወሰዱትንም ወይን ለመቤታቸው የሆኑ ዘላላ ሰጡ። እመቤታቸውም ይህ ወይን ከማናመጣችሁት አለቻቸው። ሐራ ድንግል ከሚባለው መነኩሴ ነው አሏት። አንዱንም የሆድ በሽታ ይዞ አንጀቱን ቆረጠው። በቤታችንም እነዚህን አንተን የበደሉና ያስቀየሙትን ማርልኝ ብላ አሽከሮችን ላከች። እግዚአብሔር ይቅር የሚላቸውና በደላቸውን የሚተውላቸው ከሆነ ይቅርላቸዋለሁ አላቸው። አሽከሩን በተመለሰ ጊዜ ሆዱን የቆረጠው ሰው ሞተ። ጻድቁ አባታችንን ስለተሳደረ እግዚአብሔር ተቆጥቶታልና። ይህንን የሰሙትን የተደረገውንም ባዩ ጊዜ አደነቁ። ይህ ድንቅ ነገር ከሆነ ረጅም ወራት በኋላ አመተውን የተባለች አንዲት ሴት ታመመች። እርሷም በዚሁ በሽታ ሞተች። መላእክተ ሞትም ነፍስዋን ወሰዱ። ያችንም ነፍስ እያጣደፉና እያዳፉ ወደ ፈጣሪዋ ደረሷት። በዚህ ሰዓትም አባታችን ሐራ ድንግል ወደ ፈጣሪው ወደ እግዚአብሔር እንዲህ እያለ ጸለየ። አለቀሰም። ይችን ዛሬ የሞተችውን ስጋዋን በመሬት ተጥሎ በነፍሷ ወደ አንተ የመጣችው ማርልኝ፣ እናንሳልኝ ነፍሴንና ስጋዬን በአንተ ላይ ጥያለሁ ብላ በእኔ ላይ እንደተማጸነች፣ አቤቱ አንተ ራስ ታውቃለህና በሕይወት ሳለችም እንዳገለግለችኝ አንተ ራስ ታውቃለህ። አባታችንም ይህንን ጸሎት ጸልየው ዝም አለ። እግዚአብሔርም ይችን ነፍሰ ለምን ወደ እኔ አመጣችኋት? ሐራ ድንግል አይደለች የእርሱ ስለሆነች ወደ እርሷ መልሷት አለው እርሷም በሰማይ ሳለች ከፈጣሪዋ አንደበት ከሰማች በኋላ የመላእክት አለቃ ቅዱስ ገብርኤልን ለወዳጅ ሐራ ድንግል የሶስት ጊዜ እንዲህ ብለህ አዋጅ ነገር ሲል ከዛ ከፈጣሪ አንደበት ሰማች ሐራ ድንግል ሆይ በእጅ የተባረከውንና በቃሌ የተጽናናውን ስምን የጠራውንና መታሰቢያን ያደረገውን ለተራውትም ለተጠሙትም በእልና ውሃ በመስጠት ባህልን ያከበረውን አጢአተኛና ወደረኛ ሳለም በጸሎትንና በቃግዳን የታመነውን የገልህንም መጽሐፍ ያጻፈውን ያነበረውንና የተረጎመውን የሰማውንና ለሰዎች ያሰማውን አጽምህንም እየጠበቀ በገዳምን የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ ሀገር በመምጣት ገዳመን የጎበኘውን ወንደልጅንና ሴት ልጅንም በስም የጠራውን። እነዚህም ሁሉ በየወገናቸው ከስጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ ሰባት ትውልድ ምሬልሃለሁ። አንተ አገልግለኸኛልና በሕፃንነትም ጀምሮ እስከዚች ሰዓት ድረስ ፈቃዴን ፈጽመሃልና። በሞት ከስጋ የተለየቻች ነፍስም ይህን ነገር በሰማች ጊዜ ከሰማይ ተመለሰች፣ ከስጋ ጋር ተዋሕዳ አባታችን ጸሎት ተነሳች። ለወዳጅ ሐራ ድንግል ሂድና አዋጅ ነገር ብሎ መልአኩ ገብርኤልን ሲያዝዘው ከእግዚአብሔር የሰማችውን ቃል ኪዳን ለሰዎች ነገረች። አባታችን ሐራ ድንግልን በጸጋው አወቀ። የእግዚአብሔርን ምስጢር ባየችው በዚህ ሴት መነሳት ደስ አለው። እግዚአብሔርም ለአባታችን ሁለት ቃል ኪዳን ሰጠው። አንደኛው ይቺ ሴት ናት፣ ሁለተኛው ከዚህ ዓለም በሞት ተለይቶ ወደ ዘላለም ሕይወት በሄደ ጊዜ እግዚአብሔር የሰጠው ነው። የአባታችን የሐራ ድንግልን የእረፍቱ ቀን በደረሰ ጊዜ እግዚአብሔር የምሕረትና የቅርታ ቃል ኪዳን ይሰጠው ዘንድ ከሰማዩ ወደ እርሱ መጥቶ፣ ወዳጄ ሐራ ድንግል ወይ፣ ስለ እኔ ብዙ ዓመታትን ደክማ፣ እኔም እንዲህ ብዬ ቃል ኪዳን እሰጥሃለሁ። ሐራ ድንግል ሆይ በእጅ የተባረከውና በቃሌ የተጽናናውም ስምህን የጠራውንና መታሰቢያን ያደረገውን። ለተራቡትም ለተጠሙትም እህልና ውሃ በመስጠት በዓልን ያከበረውን፣ ኃጢአተኛና በደለኛ ሳለን በጸሎትና በቃል ኪዳን የታመነውን፣ የገድሌን መጽሐፍ ያጻፈውን፣ ያነበበውና የተረጎመውን፣ የሰማውንና ለሰዎች ያሰማውን፣ አጽመን እየጠበቀ በገዳም የተቀመጠውን አንተን ወዶ ከሩቅ ወይም ከቅርብ ሀገር በመምጣት ገዳምን የጎበኘውን፣ ወንድ ልጁንና ሴት ልጁንም በስሜ የጠራውን እነዚህም ሁሉ በየወገናቸው ከስጋና ከነፍስ ባርነት ነፃ የወጡ የሆኑ ዘንድ እስከ ሰባት ትውልድ ምሬላሃለሁ አንተ አገልግልሃልና ከነፃነትም ጀምረ እስከዚህ ሰዓት ፈቃዴን ፈጽመሃልና አባታችን ሐራ ድንግልም ይህንን ቃል በሰማ ጊዜ እግዚአብሔርን ሲያመሰግን እንዲህ አለ አምላኬ ሆይ ከፍ ከፍ አደርግሃለሁ ቅዱስ ስምህንም ለዘላለም አከብራለሁ ሁልጊዜ አመሰግናለሁ ስምህንም ለዘላለም ዓለም አከብራለሁ። ደግ ወይም ክፉ ቢሆን በእኔ የተማጸነኝን ሰው ይድን ዘንድ ይህን ቃል ኪዳን ሰጥተኛል። እግዚአብሔርም ይህን ምስጋና ከእርሱ ከተቀበለ በኋላ ከእርሱ ዘንድ ሄደ። ገዳሙንም እንዲህ ያለ ባረካት። የአብና የወልድ የመንፈስ ቅዱስን በረከት በገዳሚና ስሜን በሚጠሩ ሁሉ ላይ ይደር። አምላክን የወለደች እመቤታችን የማርያም በረከትን በገዳሚና ይህን በሚወድ ሁሉ ላይ ይደር። የሚካኤልና የገብርኤል በረከት የማያንቀላፉ ትጓን ዝም የማይሉና መስጋኞች የሆኑ የሱራፌልና የኪሩቤል በረከት በገዳሚና በእኔ በሚማጸኑ ሁሉ ላይ ይደር። የስቴፋኖስ፣ የጊዮርጊስ፣ የመርቆሪዎስ፣ የፋሲለደስ፣ የቴዎድሮስ እና የገላውዲዎስ የልደ የድል አድራጊዎች ሰማይታት ሁሉ በረከት በገዳሜና ፈቃዴን በሚፈጽሙ ሁሉ ላይ ይደር። የአባታችን አቡነ ተክለ ሃይማኖትና የአባታችን የውስታቴዎስ፣ የአባታችን የገብረ መንፈስ ቅዱስና በኢትዮጵያ ውስጥ በገዳማትና በአድባራት በደሴቶችም የሚኖሩት ሁሉ በረከት በገዳሜና በውስጧ ሆነው አስከሬኔን በሚጠብቋት ሁሉ ላይ ይደር። የሃይማኖት አምድና የሽርነት መዝገብ የሆነው እንደ መላእክትም በንጽህና የተሸለመው አባታችን ሐራ ድንግል ይህን ቃለ ቡራኬ ከተናገረ በኋላ በኢያቄምና በሐና በፋሲሌደስና በገላውዲዎስ በፊቅጦርን ባል ጥር 11 ቀን ከዚህ ከአላፊው ዓለም ድካም አረፈ። በዓሉም ጥር 11 ቀን በታላቅ ድምቀት ይከበራል። የአባታችን አቡነ ሐራ ድንግል ህይወት የመንፈሳዊ ተጋድሎ የንጽህና፣ የትህትናና የፍቅር መገለጫ ነው። ከልጅነታቸው ጀምሮ ለእግዚአብሔር የነበራቸው ቁርጠኝነት፣ በምድረ በዳ ያሳዩት ጽናት፣ ሰይጣንን በጸሎት ያሸነፉበት ድፍረት፣ የሞተን የማስነሳትና የታመመን የመፈወስ ተአምራቶቻቸው፣ እንዲሁም ከፈጣሪያቸው የተቀበሉት ሰፊ የምሕረት ቃል ኪዳን ለትውልድ የሚተላለፍ ታላቅ መንፈሳዊ ቅርስ ነው። በዓለ ዕረፍታቸው በየዓመቱ በጥምቀት ዕለት ጥር 11 ቀን በታላቅ ድምቀት ይከበራል። አዝማቸውና ጸብላቸው እስከ ዛሬ ድረስ የብዙዎችን ደዌ እየፈወሰ እምነትን እያጸና ይገኛል። የአቡነ ሐራ ድንግል በረከታቸው ይደርብን፣ በቃል ኪዳናቸው ይጠብቀን፣ በጸሎታቸው ይማረን። ለዘለዓለም አሜን።